ሰላም ውድ የአሚባራ ቤተሰቦች በዛሬው ፕሮግራሜ ለዚህ ውብ ለሆነ ሳይታችን አዲስ ገጽታን ይዞ የመጣውን አዲሱን የመንግስት ፕሮጀክት አሳያችኋለሁ። እስከ ፕሮግራሙ ፍጻሜ ይከታተሉ። እንደሚታወቀው ሳይታችን የሚገኘው ከፍሬንድሺፕ ፓርክ ፊት ለፊት ነው። ፍሬንድሺፕ ፓርክን ተከትሎ ደግሞ አዲስ እየለማ ያለው የወንዞች ዳርቻ ልማት አለ። እንግዲህ አሁን ደግሞ በቅርብ የተጀመረ ፕሮጀክት አለ። ፊት ለፊት እንደምታዩት ከፖስታ ቤት ፊት ለፊት በሳይታችን በደቡብ ክፍል ትልቅ እየተገነባ ያለ የወንዝ ዳርቻ ልማቱ አለ። ከዚህ በፊት እንግዲህ ይሄን ቦታ በዚህ መልክ እየተገነባ እንደሆነ እኛም አላወቅንም ነበረ። በቅርቡ ግን ተጀምሮ ለመንደራችን በጣም ትልቅ ውብ ገጽታን ይዞልን መጥቷል። እንደምታዩት በጣም ሰፊ የሆነ የወንዝ ዳርቻ ልማት ነው እየተገነባ ያለው። ስለዚህ ያው ከዚህ ከዋናው እኛ ጥሩ ከምንለው ገጽታ በተጨማሪ የፓርኩን ክፍል አለ ዋናው አሻግሮ ሸራተን ሆቴልን ሳይንስ ሙዚየምን ቤተ መንግስትን የሚያዩ ውብ እይታዎች አሉ። ከቤታችሁ ናችሁ የምታዩበት እይታዎች አሉ። በተጨማሪ ግን አዲስ እየተገነባ ባለው የወንዝ ዳርቻ ልማት የተወሰኑ ቤቶቻችንም አዲስ የሆነ እይታን ያገኛሉ። ይህ እንግዲህ ለብዙዎቻችሁ የምስራች ነው። ያው የወንዝ ዳርቻውን ያያል ብላችሁ ያልገዛችሁ ደንበኞች አዲስ እየተገነባው ባለው የወንዝ ዳርቻ ልማት ምክንያት ተጨማሪ ለቤታችሁ ልዩ የሆነ ውበትን ከቤታችሁ ሆነ ውብ ገጽታ የምትመለከቱበትን አዲስ ነገር ተፈጥሯል። የምስራች እንደሆነ ማሰባለው። እንደሚታወቀው ያው ኮምፓውንዳችን ወደ አስር ብሎኮችን ነው የምንገነባው። ከአስሩ ብሎኮች ደግሞ ሰባቱ ፒ ሬዚደንሻል ናቸው። በውስጣቸው ምንም አይነት ኮሜርሻል አይኖርም። ሁለት ሜን ጌቶች ኑሮ ኖሮ ሬዚደንሻል ብቻ የሆኑ ፉል ሬዚደንሻል የሆኑ ግቢ ውስጥ ምንም አይነት የመኪና እንቅስቃሴ አይኖርም። መኪኖች ቀጥታ ወደ ቤዝመንት ከዋናው መንገድ ወደ ቤዝመንት ነው የሚገቡት በፓርኩ ሳይድ እና በሊሴ ጀርባ ባለው ሳይድ። ስለዚህ ግቢያችን መንቀሳቀሻ ስፍራ፣ ወክቢዎች፣ ፋውንቴኖች፣ ግሪነሪዎች ናቸው የሚኖሩት። ተጨማሪ ራሱን የቻለ አሚኒቲዎችም ይኖሩናል። መዋኛ ገንዳ፣ ጂምናዚየም፣ ቴኒስ ኮርት፣ ባስኬት ኮርት ይኖረዋል። እነዚህ ፋሲሊቲዎች ነዋሪዎች ከግቢ ሳይወጡ ልጆችም እንዲዝናኑ አዋቂዎችም የአካል ብቃት እንቅስቃሴ እንዲያደርጉ ያስችላል። አሁን ቆሜባቸው የሚገኙ ሁለት ትላልቅ ህንፃዎችም ከተጀመሩ ኦልሞስት ወደ አንድ ዓመት ከተወሰነ ወራት አካባቢ ነው። አሁን ላይ ኦልሞስት የስትራክቸር ስራቸው አልቆ ፓርቲሽን ናቸው በመጠናቀቅ ላይ ይገኛል። በጣም ፈጣን የሆነ ፕሮግረስ ነው ያላቸው። ከወንዝ ዳርቻውን በተጨማሪ በሳይታችን በፓርኩ በኩል አድርጎ ወደ ውዳሴ ሆስፒታል የሚሄደውን መንገድ እንደምታዩት እየተገነባ ነው እየተሰራ ነው ያለው። እነዚህ እንግዲህ አዳዲስ ገጽታዎች ናቸው። ሰፋ ያለ መንገድ ነው። ኦልሞስት ወደ 20 ሜትር የሆነ መንገድ ነው እየተሰራ ያለው። አብሮም ያው በዚህኛው በፓርኩ ሳይድ ያለው የወንዝ ዳርቻ እየለማ ይገኛል። ከቤታችሁ ሁናችሁም የሲቢኢ ሄድኳርተር የሜክሲኮ ፋይናንሻል ሴንተርን ውብ ገጽታም ትመለከታላችሁ። በጣም የሚያምር እይታ ነው። ብዙዎች ያው ከቤታቸው ሁነው ውብ የሆነ እይታን ይፈልጋሉ። ሻይ ቡና እያሉ ከልጆች ጋር ጊዜ እያሳለፉ ኢንጆይ ማድረግ ይፈልጋሉ። የከተማውን ውብ ገጽታ ማየት ይፈልጋሉ። ለዓለም አጋነን ከተማችን ውስጥ ምርጥ የሚባለው እይታ እንደሆነ እርግጠኛ ነኝ። ፕሮግራማችንን ስለተከታተላችሁ ከልብ አመሰግናለሁ። ያው ከዚህ በኋላ ያሉ አዳዲስ ነገሮችን ስለ ሳይታችን የሚኖሩ መረጃዎችን ለማግኘት ያው የዩቲዩብ ቻናላችንን ሰብስክራይብ ያርጉ። በተጨማሪም ከስር ባለው ስልክ ቁጥር እየደወላችሁ የቢሮ የሳይት ቀጠሮ ማስያዝ ትችላላችሁ። እናመሰግናለን።